የኢትዮጵያ ፌዴራል ፖሊስ በ25ኛ ዙር ያሰለጠናቸውን መሠረታዊ ፖሊሶች ዛሬ የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስመርቋል። ለዘጠኝ ወራት የተሰጠውን ስልጠና ያጠናቀቁት የፖሊስ አባላት በቆይታቸው የኢትዮጵያ ፖሊስ የተሰጠውን ኃላፊነት ለመወጣት ተጨማሪ አቅም መሆን እንዲችሉ ሆነው መሰልጠናቸው ተነግሯል። በሰልጣኝ ፖሊሶቹ የምርቃት ሥነ ሥርዓት ላይ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሀገር ልማት የፖሊስ ድርሻ ወሳኝና የማይተካ መሆኑን አንስተዋል። የሰላምና የሕግ ዘብ ፖሊስ ፖሊስ የሰላም ዘብ ነው። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎቻችን ሁሉ በሰላምና በሕግ አግባብ እንዲከናወኑ የመንቀሳቀሻ ሜዳው ሕጋዊ፣ ሰላማዊና ምቹ መሆን አለበት። ይህንን ሕጋዊ፣ ሰላማዊና ምቹ ሁኔታ ከሚፈጥሩት መካከል አንዱና ግንባር ቀደሙና ዋነኛው ፖሊስ ነው። ፖሊስ የመንቀሳቀሻ ሜዳው ህጋዊና ሰላማዊ እንዲሆን ሌት ተቀን ይሰራል፣ ያደርጋል። ደግሞ ኢትዮጵያ አዲስ የዕድገትና የሚታይ የሚዳስስ ልማት እውን ለማድረግ በየምዕራፎች የተከፈለ እቅድ ነድፋ እየሰራች ውጤትም እያየች ነው አሉ ምክትል ጠቅላይ ሚኒስትሩ። ስለሆነም በሂደቱ የፖሊስ ሚና ደማቅ ሆኖ ተገልጸዋል። ኢትዮጵያ በራእዮቿ ከተስፋ ወደሚጨበጥ ብርሃን ለመሻገር የአፍሪካ የብልጽግና ተምሳሌት ለመሆን እንዲሁም ዓለም አቀፍ የብልጽግና አራያ ለመሆን አቅጣጫ አስቀምጣ የጊዜ ገደብ አስቀምጣ እየሰራች ትገኛለች። እነዚህ ሪዎች ተሳክተው በመደመር መንገድ የብልጽግና ግብ ለመድረስ እንድንችል ሰላማዊና ህጋዊ የመንቀሳቀሻ ሜዳ አስፈላጊ ነው። ፖሊስ ዘብ ነው ሲባል ስለገጸ ብዙ ስምሪቱ ነው። ከከተማ እስከ ገጠር ከመሃል እስከ ጠረፍ የፖሊስ ስምሪትና ተልእኮ ከሀገር ሰላም ውሎ ማደር ከዜጎችም በሰላም ውሎ የመግባት የህልውና አጀንዳ ጋር የተፈተለ ነው። ህዝብ የሚንቀሳቀስበት ሜዳ በአንድ በኩል ሰላማዊ መሆን አለበት። በሌላ በኩል ደግሞ ህጋዊም መሆን ይገባዋል። ሜዳው ሰላማዊ እንዲሆን ሰላምን የሚያፈርሱ ፀረ ሰላም ኃይሎች ሰርገው እንዳይገቡ እድገታችንን እንዳያውኩ፣ ሽብርና ብጥብጥ እንዳይፈጥሩ ፖሊስ ዘብ ሆኖ ይከላከላል። ሲፈጠሩም ተከታትለው ለህግ ያቀርባሉ። ሜዳው ህጋዊ እንዲሆን ደግሞ ኮንትሮባንድን፣ የኢኮኖሚ አሻጥርን፣ ደረቅ ወንጀልን፣ ማጭበርበርን፣ ሙስናን፣ ገቢ ስወራን፣ ወዘተን ፖሊስ ይከላከላል፣ ሲያጋጥምም በህግ ይቀጣል። ባለፉት የለውጥ ዓመታት የጸጥታ ዘርፍ ሪፎርም ሲተገበር አንዱ ተቋም ፖሊስ ነው። ስልጣኞቹም የዚህ ሪፎርም አንድ አካል መሆናቸውን የፌዴራል ፖሊስ ኮሚሽንና የኢትዮጵያ ፖሊስ ዩኒቨርሲቲ አመራሮች ተናግረዋል። እኛ እውነተኛ ኢትዮጵያ ሆነን ለኢትዮጵያ ሀገራችን የሚገባውን መስዋዕትነት በመክፈል ሀገራችንን ከየትኛውም ከየትኛውም ጠላቶቻችን በመጠበቅ የሀገራችንን ህገ መንግስታዊ ስርዓት በማስከበር ህዝባችንን ሰላምና ደህንነት በማስከበር እንዲሁም የኢትዮጵያ ፌዴራል ፖሊስ የተሰጠውን ተልዕኮ ህገ መንግስቱንና ህገ መንግስቱን ተከትሎ በማስከበር እውነተኛ ኢትዮጵያዊ የትም ብሄድ የራሱን ህብረተሰብ የራሱን ህዝብ ማግኘት የሚችል በፈለገው ኢትዮጵያዊ ቋንቋ። ህብረተሰቡን ቀርቦ ማገልገል የሚችል ተቋም በለውጡ በመፍጠራችን ይህንን የኢትዮጵያ መንግስት በተለይም ክቡር ጠቅላይ ሚኒስትራችን ይህንን ውጤት እንድናመጣ እድሉን ስለሰጡንና እኛም ይህን እድል አግኝተን የዚህ ተቋም አመራሮ ነን። ይሄ ተቋም በዚህ ደረጃ ተደራጅቶ በማየታችን የኢትዮጵያ መንግስት፣ በራሴና በመላው የኢትዮጵያ ፌዴራል ፖሊስ ሰራዊት ስም እንዲሁ ደግሞ በዛሬ ተመራቂዎች ስም ላቅ ያለ ምስጋናዬን ማቅረብ እፈልጋለሁ። በወታደራዊ ሰልፍ፣ በአድማ ብተና፣ በቴኳንዶ አስቸጋሪ ቦታዎችን ተፈጥሯዊ ሁኔታዎችን መሻገር የሚያስችላቸው ገደላ ገደሎችን ውሃ የመሳሰሉ መሰናክሎችን መሻገር የሚያስችል የሰው ሰራሽና የተፈጥሮ መሰናክሎችን ማለፍ ጂምናዚየም፣ በተኩስና በወታደራዊ ስልት ስልጠና፣ የህገ መንግስት የወንጀል ህግ፣ የወንጀል መከላከል፣ የወንጀል ምርመራ፣ የጸረ ሽብር፣ የፖሊስ ዶክትሪን፣ የፖሊስ እሴቶች፣ የትራፊክ ትምህርት፣ የፌዴራል ፖሊስ አዋጅና መተዳደሪያ ደንባችን ላይ በቂ ግንዛቤ እንዲይዙ ሰፊ ጊዜ ተሰጥቶ ስልጠና ሲሰጣቸው ቆይተዋል። የከበረው የፖሊስነት ሙያ የማይጥስ የማይደፍራቸው የሙያ ስነ ምግባር መስመሮች ከድሮ እስከ ዛሬ አሉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፖሊስ የመሆንን ክህሎትና ብቃቶች ኃላፊነቶችንም ጠቅሰዋል። ፖሊስነት በእውቀት በክህሎትና በስነ ምግባር የሚሰራ ስራ ነውና አላማን አውቆ ህግን አክብሮ ጥበብንና ስልትን ተጠቅሞ ለመስራት ፖሊሳዊ እውቀትና ክህሎት ያስፈልጋል። በፖሊስ ላይ የተጣለውን ኃላፊነት በንጽህና ለመፈጸም ደግሞ ስነ ምግባር የግድ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለተመራቂዎቹ መልካም ምኞታቸውን ገልጸው ሀገራዊ ኃላፊነታቸውን እንዲወጡም አሳስበዋል። በቀሪው የስምሪት ጊዜያችሁ የኢትዮጵያን የብልጽግና ጉዞ ከሽብርተኞች፣ ከወንጀለኞች ከባንዳዎችና ካሻጥረኞች እንደምትጠብቁ ትልቅ ተስፋ የፌዴራል መንግስት አለው። መልካም ምረቃ ስምሪት ይሁንላችሁ። እንኳን ደስ አላችሁ።